ሰላም ጤና ይስጥልኝ እንደምንመረመቀረማችሁ ጠበቃና የህግ አማካሪ ማተመለ ዛሬ የፍታብሔር ስነስርዓት ቁጥር አርባ አንድ መሰረት በማድረግ ጣልቃ አገብን አስመልክቶ ትንሽ ለማለት በሚካሄለው በዚህ ግንዛቤን ለማስጨበጥ ና የማረግ እውቀትን በተወሰነ መልኩ ለማከል በሚሉ ነው የፍታብሔር ስነስርዓት አርባ አንድን መሰረት በማድረግ አንድ ሰው በጉዳዩ ያገባኛል ጣልቃ ለገባ የሚያስችል መብት አለ በማለት የሚቀርበው እንዴት ነው የሚለው እንመለከታለን እናመለከታለን ስናቴ ነው። የፍታቤ ስነስርዓት ቁጥር አርባ አንድ የሚለው ምንድነው? ክርክር ላይ ጉዳዩ እስካለ ድረስ ውሳኔ ከመሰጠቱ በፊት አስቀድሞ መቼም ቢሆን እሱ የሚመለከተው መብቱን ጥቅሙን ሊነካው የሚችለው ማናቸው ነው ጉዳይ በተመለከተም ከቀሱ ከውሳኔው በፊት ጣልቃ ለመግባት አቤቱታውን አስገብቶ በዚያም አቤቱታ ላይ ጣልቃ ለመግባት የሚያስችል መብቶችን በዝርዝር አስቀምጦ ፍርድ ቤቱ የማስገባት መብት እንዳለው ይገመኝታል። እና ይህን በተመለከተ ስናይ አንድ ሰው የአንድ ክርክር የእሱን መብት ጥቅም ሊነካ የሚችል ጉዳይ በፍርድ ቤት ያለ ስለመሆኑ እንዴት ያውቃል የሚለው ሌላው አታያቸው ጉዳይ እና ይህ ጉዳይ እንዴት ነው ሊያገ የምችለው ፍርድ ቤት ሁሉ ጊዜ ጉዳይ አለ በማለት ፍርድ ቤት ስለ ጉዳዩ መከታተል አለበት፣ ወይንስም የፍርድ ቤት ነው ዘገባ፣ ሊነገር ሊያሳውቅ የሚችል የሶሻል ሚዲያ ሌላ አይነት ዜና መሰል ወይም ፕሮግራም የችሎት ውሎን ሊናገር የሚችል ማሰራጫ ሚዲያዎችን በመከታተል ነው ወይስ ሌላ፣ በምን አይነት ዘዴ ፍርድ ቤት ጉዳዩ ስለምንሉ ሊያገኙ ይችላል የሚለው ጉዳይ አንድ ነገር ነው። ያም ሆነ ይህ ነገር ግን ጉዳዩ በፍርድ ቤት ውስጥ ያለ ስለመሆኑ በተረዳ ጊዜ በጉዳዩ በክርክሩ ጣልቃ ሊገባ ይገባል በማለት ማቅረብ ይችላል። አሁንም ከዚህ ጋር ተያይዘው ይህ ሰው በጉዳዩ ላይ ጣልቃ ገብቼ ለልከራከር በማለት ሲያስብ ጣልቃ ገብቶ የመከራከር የሚያስችል አስፈላጊ የሆኑ ሰነዶችን ማስረጃዎችን፣ የሚከራከርበትን ነገር ምን ምን እንደሆነ በመብቱ ላይ በምን አይነት አካሄድ እንደመጡ የምንመለከትበት ነው። ሊገልጽ የምችሉ ማስረጃዎችን በተመለከተ ስግት ሚያገኝ ይችላል ነው ሌላም አንድ ማበያዩን ነገር ነው እና ይህን በተመለከተም የፍትሐብሔር ስነስርዓት ቁጥር አርባ አንድ ምን ይላል? የፍትሐብሔር ስነስርዓት ቁጥር አርባ አንድን ስንመለከተው ንዑስ አንቀጾችን ስናያቸው ይህ ጣልቃገብ በአመልካች በጉዳዩ ላይ መብት እንዳለው የተረዳ እንደሆነ ወደ ፍርድ ቤት ቀርቦ ማፊጊዛውን ከምን ምክንያቱ ገልጾ ጣልቃ ሊገባ ይገባል ብሎ መብት መጠየቅ እንደምችል ግን ከዛ በፊት ግን እንዴት ጣልቃ ከመግባት በፊት የከሳሽ ክስ የተከሳሽ መልስ እና ሌሎች እና ሌሎች ማስረጃዎችን በተመለከተ ሰብስቦ ላይ አጠናቆ ማቅረብ የሚችልበትን ዘዴ ለማጎልበት እንዴት መጠየቅ እንደሚችል የሚገልጽ ድንጋጌ የለም። ይሁን እንጂ የሚከለክልም ደግሞ ሌላ በኩል የለ። ስለዚህም ይህንን የክርስቱን ጣልቃ የሚገባበትን አቤገዛ አጠናቆ ለማቅረብ ሊከለክል የሚችል ወይ ክሱም መልሱም ሊከለክለው ለመጠየቅ ሊከለክለው የሚችል ድንጋጌ እስከሄደ ድረስ አስፈላጊው መረጃ ክስና መልስ ነው። ሌሎች ማስረጃዎችን በሬጅስትራር በኩል በመጠየቅ እሱንም ዳኛ ድረስ በመሄድ እንዲሰጠው ጠይቆ ከዚያም በኋላ ከዚያም መሰረት በማድረግ አቤቱታውን ዝርዝር አድርጎ ደብዳቤ ስነ ስርዓት ህግ ቁጥር ሁለት ሀያሁለትና ሁለት ሀ ሶስትን ለሟላ በሚችል መልኩ ዳኝነት መጠን ምን አይነት ዳኝነት እንደሆነ በምን አይነት መልኩ በክርክር ውስጥ ያገባዋል ሊያሳትፈው መልኩ እስከምን እንደሆነ በግልጽ አድርጎ ጠይቆ ማጣራት ይገባዋል ማለት ነው። እናም ይህም ካደረገ በኋላ ወደ ፍርድ ቤቱ የሚቀርብና ፍርድ ቤቱ እውነትም በክርክሩ ላይ መብት ጥቅም አለው ወይንስ የለውም የሚለውም ጉዳይ በተመለከተ ይመዝንና ይመረምና ከዚያም በኋላ በጉዳዩ የሚያገባ ከሆነ ውሳኔ ሰጥቶ ወደ ክርክሩ እንዲገባ ያስደርጋል ማለት ነው እና ይህም ይህም አቤቱታ ዳልጣቀ አቤቱታ ለግራ ቀኝ ነው፣ ለተከሳሽ እና ከሳሽ ሌሎች ተከራካሪ ወገኖች አሉ። ለእነሱ እንዲያደርስ ፍርድ ቤት ትዕዛዝ ያወጣል። እናም ተከራካሪ ወገኖች ይህ ትዕዛዝ እስከሚደርሳቸው ድረስ እና እስከሚደርሱ ድረስ መጀመሪያ የነበረ ክርክር በጊዜው ታግዶ የሚቆዩ ማለት ነው እና እዚህ ላይ አሁን የፍታቤሱ ስነስርዓት አርባ አንድ አጣይ ምንድን ነው ሲባል፣ እንግዲህ ይህ ሰው በጉዳዩ ላይ ጣልቃ ልገባ ያስፈልጋል መብት አለ በዚህ ጉዳይ ላይ የሚለው ወገን ጥያቄውን አቤቱታ ላይ ሲያቀር እነዛ ወገኖች ከሳሽ እና ተከሳሽ የመጀመሪያዎቹ በዚህ ጉዳይ ላይ አስፈላጊውን ተገቢውን የሚሏቸውን መርሶች ሊያቀርቡ ይችላሉ ማለት ነው። ይህ እነዚህንም መርስ ሲያቀርቡ የመጀመሪያ ደረጃ መቃወሚያቸውን ከሳሽም ተከሳሽም ሊያቀርቡ ይችላል። የመጀመሪያ ደረጃ መቃወሚያቸውን ክታለ ስመስላ የተለ ምግብ አባላት ሙሳንቀስ ሁለት አንጻር በማቅረብ ከሌሎች ድንጋጌዎች የሚመለከት ነገሮች የሚመለከቱ ካሉም እነዛን በመጥቀስ በመቃወሚያ ረገድ በማቅረብ መጠየቅ መቃወም ይችላሉ ማለት ነው። ከዚያም በኋላም በአማራጭ ላይ ክርክራቸውን ማቅረብ ከዚያ ስቀጥል ደግሞ ማስረጃቸውን በሁለት መቶ ወታቤ ስነስርዓት ቁጥር በመቶ ሀያ ሶስት መሰረት በማቅረብ በ ሰላሳ አራት መሰረት በማቅረብ ወደ ክርክሩ ይገባል እና ይህ ክርክር በብሳሌ ስነስርዓት አርባ አንድ ክርክር በጣልቃ ገብ አመልካችነት የገባው ሰው ሲገባ የገባ ጊዜ እንግዲህ መጀመሪያ የነበረው ከሳሽ ተከሳሽ ጋር የነበረው ክርክር የት ጋር እንደደረሰ የተለያየ ደረጃ ላይ ሊደርስ ይችላል። አንደኛ ለምሳሌ ተከሳሽ መልሱ እንዳቀረበ ይችላል። ከሳሽ ክሱ እንዳቀረበት ይችላል። የመጀመሪያ ደረጃ መቃወሚያ ክርክር ላይ ሊሆን ይችላል። የመጀመሪያ ደረጃ መቃወሚያ ክርክር ተደርጎ ውሳኔ ከመሰጠቱ በፊት ሊሆን ይችላል። ወይ በፍሬ ነገር ክርክሩ ላይ በጭብጥ ተይዞ ወደ ጭብጥ ላይ ወደ ሙግት ወደ ክርክር ላይ ባሉበት መሳት ሊሆን ይችላል። ወይንም ሄዶ ለፍርድ በተቀጠረበት ጊዜ ላይ ሊሆን ይችላል። ታብታ ወ ሊሆን ይችላል ማለት ነው። ስለዚህ የጣልቃ ገብ አቤቱታ ደግሞ ሌላ ጭብጥ ሊያስገኝ የሚችል ነገር ይችላል። የክርክሩን ጸባይ ሊቀይረው ይችላል። በአንድ ቤት ላይ የሚከራከሩ ከሆነ ለምሳሌ፣ በቤት ሽያጭ ላይ የሚከራከሩ ከሆነ ከሳሽ ለተከሳሽ ቤት ሸጦለት፣ ነገር ግን ተከሳሽ ገንዘቡን ያልከፈለ እንደሆነ እንደው ሁሉም ሊፈሰልኝ በሚለው ክርክር ላይ ያ ጣልቃ ገብ ቤቱ የኔ ነው ብሎ የእሱ የሆነ ሊያሰኝ የሚችል ማስረጃና አቤቱታ በመያዝ ይዞ የሆነ ለቀርበ እና ከዛ ጋር ታይዞ ሌሎች ከቤት ጋር ታይዞ ሌላ ዎች ነበር በያዙ ሊያቀርብ ይችላል እና የክርክሩን ጭብጥ ሊለውጠውም ይችላል ማለት ነው። ስለሆነም ከውሳኔ በፊት በመግባት የክርክሩ ተካፋይ ብሎ ውሳኔ የሚሰጡበት ይሆናል ማለት ነው እና ከብታቤስ ስነ ስርዓት አርባ አንድ የገባ ሰው

መብት ሊያስፈጽም የሚችል ግዴታ ወስዶ መብት ሊያስፈጽም የሚችል እንደ በተከሳሽነት ነው ገብቶ ጊዜ መሰረት ማለት ነው። ሌላው የተከሳሾች መጨመር በተመለከተ የሚፈጸም ነገር አለና ስለ ተከሳሾች መጨመር በማለት በህጉ ያስቀምጣልና የፍትሐብሔር ስነ ስርዓት ህግ ቁጥር ተከራካሪ ወገኖችን መጨመር መተካት በተመለከተ ለትክክለኛ ተገቢ ነው መስሎ ተብሎ የተገመተ እንደሆነ ተከራካሪ ወገኖች

ለማዘዝ ይችላል ስለ አስፈላጊ ሰው አባሪ ይችላል። ስለሆነ ማንም ሰው ፈቃደኛ መሆን ሳይገልጽ በከሳሽነት አባሪ እንዲሆን አይገደድም። በዚህ አይነት መጠላለፍ ባለ ጊዜ ከሳሽን ሌላ ከሳሽ

ይህንን የፈሬ ስነስርዓት አርባ ሶስቱም እና ደግሞ አርባ አንድ በተመለከተም የተከራካሪ ወገኖች በክርክር ውስጥ እንደሚጨመሩበትም አግባብ ያሳያል ና እነዚህ የተከራካሪ ወገኖች መጨመሮች ስንመለከት እነዚህ ምንፈቶ ተገኘው ለማለት በመረዳት ነው ይህን ያቀረብላችሁ መሰረት በማድረግ እንዲሁም አርባና አርባ ሶስት ላይ የተመለከቱትን በማያያዝ ለማንሳት ተሞክሯል።